ትግራይን ትተን የምክክር ሂደት እናሳካለን ብለን አናምነ። ትግራይ በጭራሽ በዚህ ሂደት ውስጥ መግባት እንዳለበት እናምናለን። ትግራይ ከጄኔራል ታደሰ ከመጡ በኋላ እንግዲህ ሄደናል። እሳቸውንም እዚህ አግኝተናል፣ ካቢኔያቸውን አግኝተናል፣ የተለያዩ ማህበረሰብ ክፍሎች ትግራይ ውስጥ አግኝተናል። ብዙ ጥያቄዎች ይዘን መተናል። የትግራይ መንግሥትም ሆነ የፌዴራል መንግሥቱ አስቻይ ሁኔታዎች እንዲፈጥሩ እኛ እንግዲህ የግድ ማንዴቱ አዋጁ ላይ ይህ ያልተሰጠንም ብለን የምንተዋቸው ነገሮች የሉ እ ታጣቂዎችን እኮ ኑ እያለ ነው ኑ፣ ሀላፊነቱን እንወስዳለን መብታችሁ ወይም ደግሞ ነፃነታችሁ ወይም ተጠያቂነታችሁ በዚህ በሀገራዊ ምክክር ሂደት ውስጥ እንዳይኖር ኃላፊነቱን ወስደን ወደ ሀገራዊ ምክክሩ ኑ ትጥቁን አስቀምጡና ኑ እያልን በየቀኑ ነው ተውታለን። እዛ ድረስ እንሄዳለን። አዋጁ ላይ ይሄ ቁጥር አለ ይሄ እያልን አይደለም እንሰራው። ለምን እንደዛማ ቢያስፈልግ ኖሮ መጀመሪያውን ምክክር ኮሚሽኑ አያስፈልግም ነበር። ስለዚህም ምክክር ኮሚሽኑ ከሳጥን ውጪ ወይም ፈረንጆች እንደሚሉት አውት ኦፍ ደ ቦክስ እንዲያስብና እንዲሰራም ጭምር። ስለዚህ ትግራይ ቅድም እንደነገርኩህ ብዙ ጥያቄዎችን ይዘን መጥተናል። ብዙዎቹን ጥያቄዎች ወዲያውኑ በተለይ ደግሞ በቅርብ ጊዜ ውስጥ በዝርዝር ለመንግስት አቅርበናል እና በዚህ ሂደት ውስጥ የክልሉ መንግስትና የፌዴራል መንግስቱ በጋራ ቁጭ ብለው የሚፈቷቸውና ግልጽ ሊያደረጓቸው የሚገቡ ነገሮች ብዙ እንዳሉ እናምናለን። ያንን እናምናለን። ነገር ግን ከዛው ጋር ተያይዞ ትልቁ ነገር ብለን የምናስበው አሁን ስንገናኝ ከሆነ የሁሉ ሀሳብ ያገኘ ነው አይደለም። እስካሁን ዝም ብሎ እኛም ሩቅ ሆነን እዛ ሆነን እኛ አይ ትግራይ እምቢ ብሎናል፣ እንደዚህ ብለዋል እያል ብናላዝን ትግራይን በቃ እንዴት ነው ይሻላል? እንግዲህ ዘጠና ሶስት በመቶ የሚሆነው ኢትዮጵያ ህዝብ ውጭውን ጨምሮ አጀንዳ ሰጥቶናል ብለን ብናላዝን ትክክለኛ የሆነ አካሄድ አይደለም። ለምን ትግራይን ትተን የምክክር ኮሚሽን የምክክር ሂደት እናሳካለን ብለን አናምነው። ትግራይ በጭራሽ በዚህ ሂደት ውስጥ መግባት እንዳለበት እናምናለን። የዚህ ሂደቱ አንዱ አካል ምንድን ነው አሁን እያደረግን ያለነው ነው። የመተማመን ሂደቱ የመነጋገር ሂደቱ ነው። አሁን በአጽንኦት የምንጠየቃቸው ጥያቄዎች አሉ። እንዳልኩ መንግስት ግልጽ ሊያደርግ የሚገባቸው ጉዳዮች እንዳሉ እናምናለን። የቱ የቱ ናቸው? በእኛ በኩል እንግዲህ መስመራችን እንጠብቀን ለሚመለከተው የመንግስታት አካል አቅርበናል። የምንከታተለው ነው የሚሆነው። ነገር ግን ይሄ ካልተደረገልኝ ይህን አላረግም የሚለው አካሄድ ሳይሆን ይሄ ጥያቄ አለኝ የሚለው ነገር ወሳኝ ነው። በአንድ ወቅት አንድ እንደዚሁ ስብሰባ ላይ አንድ ፖለቲካ ፓርቲዎች አሉ እኛ ጋር ያልገቡና፣ አንዱ የፖለቲካ ፓርቲ አባል እኛ ኮ ይህን ያህል ሰዎች ማረሚያ ቤት አሉን አለ እነሱ እያሉ እንዴት ከእናንተ ጋር እንገጥማለን አለ። የጠየቁት ጥያቄ አላችሁን ያልኩት ይህን ያልኩት ምክንያት ምንድን ነው? መጀመሪያ የፓርቲ ሰውና እኛ አልተገናኘንም። ስንገናኝ ደግሞ ያስቀመጣቸው ቅድመ ሁኔታዎች የሉም። እንደ ይህን የሚያል ሰው እኮ እንደዚህ አለኝ፣ እነህ ሰዎች በዚህ በዳያሎጉ ላይ እንዲሳተፉ ከተፈለገ እነህ ሰዎች ወደዚህ እንዲመጡ ይደረግልኝ፣ እነሱ ከመጡ ተሳትፎ ወይንም እኔም አረጋግጣለሁ የሚል የሁለትዮሽ ወገን ጥያቄ ቢሆን ለእኛ ማየት ስንጠይቅ ይመቸናል። አንደኛ ምን ያህል ሰው የዛ ፓርቲ ሰዎች የት እንዳሉ ባላወቅኩበት ዝም ብሎ ብቻ በድፍን ጥላቻ ብቻ የኔ ሰዎች እዛ እያሉ ወዳንተ ጋር አልመጣም የሚለው ነገር አያቀራርብም። መጀመሪያ ነው። ስለዚህ ምን እያልኩ ነው? አሁን አሁን ጥያቄዎች እየቀረቡ ነው። የተፈናቃዮች ጥያቄ አለ። ቅድም እንዳልከው እኔ አእምሮ ሐኪም ነኝ። እነኛ ያልካቸው ሴቶች በሙያ ያመኛል። በሙያ ትልቁ ፍራቻዬ እና ስጋቴ ደግሞ ምንድነው፣ ወደፊት ሂሊንግ ላይ እንዴት አድርገን ነው የምንሰራው። ይሄ ሁሉ ሚሊዮን ሰው ታሟል በየቦታው እነኚ ሁሉ ሚሊዮን ሰዎች የታመሙ ወገኖቻችንን ወደ ስርየት ወይም ወደ ሂሊንግ የምናመጣቸው እንዴት አድርገን ነው የሚለው በጣም ወሳኝ ነገር። ስለዚህ ምን እያልኩ ነው፣ አዎ እኛ እንሄድበታለን እየሄድንበት ነው፣ ግን የእናንተን እርዳታ እንፈልጋለን? ለምን አንድ ወገን ብቻ እኮ መኮን የለበትም። ከዚያም በኩል ጭላንጭል መኖር አለበት የፍላጎት። አዎ ቅድም ተብሏል እዚህ ስብሰባ ላይ በነበር ዳያሎጉል በትክክል ተረዳ ነው። ለካ እንደዚህ ነው ወይ? ጥቅሞ ይሄ ነው ወይ? ኦኬ ስጥሩ ነው። እንደሱ ከሆነኛም ለህዝቦቻችን እንደ ሚዲያ አካልነታችን ስንሄድ ደግሞ ለህዝባችን የምንነግረው ነገር ሊኖር ይገባል። እና አንዳንድ ምክረ ሀሳቦችን ስጡን የሚለው ነገር መነሳት ነበረበት እና ይሄ እንግዲህ የምንሰራበት ነው የሚሆነው ግን ሁልጊዜ ለምክክር የሚጠቅመው ምንድን ነው እኔ እናንተ የሚያለያየን ነገር ቢፈጠር እና እንወያይ እንመካከር ብልህ መጀመሪያ የምናደርገው ምንድን ነው እኔም አንተም ለሰላም ተስማምተናል ማለት ነው ስለዚህ አንተ ዱላ ካለ እኔ ማካሮቭ ካለኝ እናስቀምጠዋለን ስለዚህ ወደዚህ ስንመጣ ፍላጎት አለ ቱዌ ነው ማለት ነው ምክክር ዋን ዌይ አይደለም። ምክክር ቱ ዌይ ነው፣ የሁለት ወገን ተደራሽነትን ይፈልጋል። ስለዚህ አሁን በትግራይ ያለውም ነገር ከዛስ በኩል ምን አይነት ፍላጎት አለ በትልልቆቹ በመሪዎቹ በኩል በፓርቲዎች በኩል በህዝብ በኩል ህዝቦች ምንም ጣጣ ያለባቸው ቦርደሩን ብትከፍት እኮ የደቡብ ትግራይ ሰዎች እኮ ሰሜን አማራ ወይም ሰሜን ጎንደር በአንድ ቀን ገብተው ሊያድሩ ይችላሉ። እነኚህም እዛ ገብተው ሊያድሩ ይችላሉ። ይሄ ጥሩ ምሳሌ የሚሆነው የኤርትራው ፕሬዚዳንት እና የኢትዮጵያ ጠቅላይ ሚኒስትር ዛላንበሳ ይቆሙለት አይተሃል አይደለም? ግልበጥ ብሎ ራስ እነሱ እንኳን መቶ ሺህ ሰው አንድ ሰው የሞተባቸው አይመስሉም ሲተቃቅፉ፣ ሲላቀሱ። ህዝቦች ጋር ምንም መከራ የለም። ያለው መከራው መሪዎች ጋ ነው፣ ፖለቲከኞች ጋ ነው ያለው መከራው። እናንተ ጋር ነው፣ ሚዲያዎች ጋ ነው፣ ምሁራን ጋር ነው። ስለዚህ ይህንን ነገር እንፍታው ከተባለ ከሌላው ወገን አንድ ሁለት ሶስት እርምጃ ወደ መሀል መምጣትን ይጠይቃል። እሺ እንግዲ ምን እናደርግ? ይህን ለመፍታት ምን እናደርግ? ተፈናቃዮቹን ሌላ ክረምት ከመምጣት በፊት ስ ምን እናደርግ? ምንድነው መፍትሄው? ለጊዜው ምን ብናደርግ ይሻላል? ዳያሎጉ ይቀጥላል። የመንግስታቱ የጋራ ስራቸው ይቀጥላል። በዳያሎጉ ደግሞ የሚመጡና ሊፈቱ የሚገባቸው ነገሮች አብረው ተከታትለው ይመጣሉ። አሁን አየህ፣ እንደ ምንድን ነው የሚባለው፣ አንድ የማታሳምነው ነገር አለ። እግዚአብሔር አለ የለም እኔ አለ ካልኩኝ በምንም ተአምር አለመኖሩን የምታሳምነኝ ሂደት የለም። አንተም የለም ብለህ ድርቅ ካልክ፣ እኔ እግዚአብሔር መኖሩን ብዙ ነገር ልነግርህ ይችላለሁ። መጽሐፍ ቅዱስ፣ ቅዱስ ቁርአን፣ ቶራ፣ ብሉይ ኪዳን ልልህ ይችላለሁ። አንተ ግን በርህን ከዘጋህ ዘጋህ። ስለዚህ እስቲ እግዚአብሔር አለ የምትለውን ስቲ ስቲ ብትለኝ ብትመጣልኝ እኔም ስቲ አንተ የለ የምትልበትን ብመጣ መሀል ላይ ስንገናኝ በምናደርገው ምክክር እኔ ወይ ትክክል መሆንን ወይ አንተ ትክክል መሆንን እንገነዘባለን። እንደው የቀረው ቢቀር እንኳን እኔ እናንተ በሚገባ ከና ለመግባባታችን ተግባብተን እንለያያለን። ስለዚህ እንግዲህ እንዳልኩ የዚህ ሀገራዊ ምክክር ሂደት እሱ ወይም የሚባል ነገር አይደለም። ይህንን በተቻለ መጠን እየተረዳ ነው እርስ በርስ መተማመናችን እየጨመርን ምን እናደርግለት ከሁሉ በላይ የህዝቦቹን ሰቆቃ የቅድሚያ ቅድሚያ ብንሰጠው፣ ይሄ ዝም ብለን ይሄ ካልሆነ ወይም የምንለው ነገር አይደለም። ቅድሚያ የምንሰጣቸው ነገሮች አሉ። ትኩረት የምንሰጣቸው ነገሮች አሉ። ለእነኛ ስንል ደግሞ የምንሰጠና የምንቀበላቸው ነገሮች ደግሞ አብሮ መኖር መቻላል አለባቸው ብዬ ነው ማስበው እና እንግዲህ ሀገራዊ ምክክሩ ደጋግሜ እንደነገርኩህ ቸኮር ሁሉም የኢትዮጵያ ህዝቦች ይፈልጉታል። ትግራይም ቢሆን እንደሚፈለግ ገብቶናል። ግን ትግራይ ቅድሚያ ቅድሚያ ልሰጣቸው የሚገቡኝ አንድ ሁለት ሶስት አሉኝ ይላል። ተገቢ ነው። እኛ እዛ ላይ ምንም የምንለው ነገር የለም። ፔኑ ይገባናል። ስለዚህ እነኛ አንድ ሁለት ሶስት እያሉም ግን እነኛ አንድ ሁለት ሶስቱን ተግባራዊ ያደረግን ግን ስራዎቻችን መስራት እንችላለን ብዬ ነው ማምነው